ለምለቅለቅ ማረፊያው ሰላም፣ እንደት ናችሁ? የዩቲዩብ ተከታታዮቼ ጠፍቻለሁ። ያውቃል ጠፍቻለሁ። የጠፋሁበትን ምክንያት ምን መሰላችሁ? ካሜራ እስክገዛ እያልኩኝ በስልኬ መቅረፅ ነው። ግን መሽቷል እና አይ አም ቦርድ አንድ ላይ ነደበ። ምን ታስባላችሁ? ፊልም እያየሁ ነበር እስከ አሁን ድረስ እና አውት ፊቴን ላታያችሁ፣ አውት ፊቴን ላታያችሁ። እዚህ አይታየም ስትይ ጨለማ ነው። ቦታ እቀይራለሁ። እንደዚህ ነው የለበስኩት ከጫሜ ትንሽ ጠበቅ ያለ ቢሆን ፊት ነው። እንደዚህ ያዝብ ያደረግ አላለኝም። ያዝም ያደረገኝ ነገር ልፈልግ እንዳስበላቸው ተመልከቱ። ይሄኛው ይጠቆራ። በዚህ በኩል በዚህ ጋ ይሻላል። ወደኋላ በወጣ ቁጥር እየጠቆረ ወደፊት ይቀላል።

ይህን አይ ድሮ መጠቀም በጣም አፍር ነበር። ለምን እንደሆነ አላቀ። አሁን ግን ለመድኩት። መነጽር ማድረግ ሼም ይዘኝ ነበር። ለምንድን ነበር?

ከለመድኩኝ ከሉጦ የደበረኛል ሽቶ እንቀባ እንቀባለ። ባይ ዘ ወይ እኔ በጣም በጣም በጣም በጣም የዛራ ተጠቃሚ ነኝ። በጣም ይቆያሉ ሽቶ፣ ሽታቸው እራሱ በጣም ደስ የሚለው እና ባይ ዘ ወይ እኔ ብቻ ስለምወደው ሳይሆን ኮምፕሊመንት አገኝበታለ። እና ግዙ እና ተጠቀሙ።

ልታችን እየጠበቅን ነው። መስታወቱ አላጸዱትም፣ አልተጸዳም። ግን ያው ይሄ መኪና የምንነዳበት ጫማኝ ነው።

በመንገድ እየሄድኩኝ ገሱ ኮል ሚ ቲደ ደወለችልኝና፣ ቲን ስካሚንግ እስከ እሷ እስክትመጣ ድረስ ግን እኛ የሆነ ቦታ አረፍ ብለን፣ አረፍ እንበል ፍቅሮቼ፣ አረፍ እንበል። ምን ታስባላችሁ? እና አንዳንድ ስለ ህይወት ገጠመኞች የማወራችኋለሁ። በእናታችሁ ቪዲዮ ስታየው ማለት ነው። ሰፖርት አድርጉኝ እንጂ ቪፒኤን ቪፒኤን አብሩታችሁ በር እባካችሁ እባካችሁ እና ደግሞ ሰብስክራይብ እያደረጋችሁ አይደለም። አይ ሰብስክራይብ ታረጉ በጣም ትልቅ ነገር ነው። ተቀላችሁ እንድጎብዝም ታደረግኛላችሁ። ጌስ አይ ላቭ ዩ። ያው እዚህ ጋር እንደምታዩት እየቀወጡት ነው። የዘፈኑን እንዶ ድምጽ ባሰማችሁ ደስ የነበር የዘፈንኩ ግን ኮፒራይት ይለኛል ዩቲዩብ። ስለዛ ነው ድምጹን አጽፍቼ እንትን የምለው ወዴት እንደሚሄድ እስከዚህ ሳት ድረስ አላወቅኩም ነበር። ገና አልወሰንኩም ነበር። በቃ እያሰብኩ ነው ገና። ሶ ጋይስ፣ ደርሻለሁ። ያልኳችሁ ቦታ ደርሻለሁ። እንትን መጣሁ። በመጨረሻ የእኔ እና የዩቲ ፌቨሪት ፖይስ ነው የመጣሁት። በኋላ ነግራቸዋለሁ የት መለስ ሜይ ቢ ምናምን ታይታችሁ ምን ያዘኝ እስቶኪንግ እንጂ ጠፍረኝ ጥፍን ጥፍን ጋር ነው ያዘኝ። so you just come ጥሩ ጊዜ ውስጥ ብዙም ብዙ የሚታይ አይነት ቦታ አይደለም።

ሶ ጋይስ እናንተ ቤቱን አይታችሁ እራሳችሁ ወስኖ የት እንደገባው። በደንብ ጨለማ ስለሆነ በደንብ ስለማይታይ ያው ካሜራ ማቻ የቁጭ ማለት ስለማልችል ነው በደንብ ያልቀረጽኩላችሁ። ሶ ጋይስ ቀን ይሄን ይመስል ነበር። ቡስጦኝ የራሱ ላይ ፍላሽ ላይ ሲበራ ይወጣ አይኔ እንዴት ጭንብስ እንዳደረገው መቅረጽ ራሱ በደንብ አልቻልኩም። ብዙ ሰው ስላለ ይደብራል። ካሜራ ወጥቶ መቅረጽና ሰብስክራይብ ማድረግ እንዳትረሱ። ቀጣይ በደንብ በሚታይ ቪዲዮ በካሜራ ልመጣ ይመስለኛል። እስከዛው ግን ሰብስክራይብ በማድረግ ተባበሩ። ወዳችኋለሁ። ባይ።